እንዳለ በጀግና ላይ ጀግና አለ። ሞገስን ሞገስ ንኩስ ሲያስጨንቀው ነብሱን ነብሱ ለወጣው ደረሰ። እኮ እንዲህ ሞገስ እኮ በተቀመጠበት እኮ ደርቆ ቀረ። እንዴ ጋሽ መድብል የት ነበርክ? ስት ዛሬ የት ነበርክ? ስንት ጉርስ ሲፈጠር ይሄውን ሁሉ ታሪክ ሲያሳልፉ የት ነበርክ? አንተ ጎበዝ ጀግና ሆንክ ሰውዬ ማለት ነው። እስቲ ውጥር ውጥር እያለ መጡ። ምግስ ምንድን ነው ታውቅኛለህ እንዴ ዞር ብሎ ዴዛ እያለ ሲ ግን እኮ ፊትም ፈርቶታል። ግን መጀመሪያ ሲመጣ መድብል ሲመጣ እሱና እሱና ማህሌት ሲያዩት መድብል ነው በጣም ጅግና ነው ምናምን ስትለው እኮ ፈርቶ እጇን ይዞ ፈሪ ውሮጠ የዋ መለጠ እያለ ነው የሄደው። እና ዛሬ ደግሞ ኢቲኤም ተጠቅሞ ስለነበረ በዛ የኤቲኤም ሰራተኛው አንድ ነገረኛለሁ። አንተ ኤቲኤም ሰራተኛ ግን አንተ ይህን ነገርህን ቆጠብ ብታደርግ እና ስለ ነገራቸው ቀጥሎ ትሄዳለህ። እነሱ ዘንድ አገኛቸው ማለት ነው። እና ሞገስ ድርቅ ብላ ቀረች። ሚስትኬል እንዲህ ሆነህ ነው? እንትና መጣ፣ ዝና መጣ። እና ቢመጣስ ምንድን ነው? አንተ አታውቀውም። ይገለኛል አለ። ይገለኛል። እንደ አንተ ትለህ እንደሚገለህ ምንድን ነህ? ዝም ብለህ ምንድን ነህ? ስለ አንተ ስለማታውቀው ነው። ውይ ያለ እኮ በቃ ከዛ እንግዲህ ጋሽ ዝና መጥቶ አንተ ሚስቴ ነው ስርካት አይደል? አገለሃለሁ አለው፣ እንደፈራው ማለት ነው። በል ስርአት የዛንት ምንድነው እንትን የምትለው ጥፋትም ካጠፋ በህግ ይጠየቃል። በቃ ይህ የተማረ መሰል ያለ ሰው የመድብል ማለት ነው። ምንድን ነው ችግሩ? ጥፋትም ካለ በህግ ይታያል። ተረጋጋ ብለው ጋሽ ውጥሩ ጥር፣ ደግሞ የለመደው ውጥሩ ጥር ማለት ነው። አልፈተማል አልተውም በቃ በታልጌደልኩት ሙች ይገኛለሁ አለ። አረ ተረጋጋ ባክህ፣ ምን ሆነህ ነው? ኧረ ተው ዝና ተው ሲለው ን ስሜንም ታውቃለህ ማለት ነው። ምንድን አንተ ትከታተለኛለህ? እንደ እኔ ተከታትዬም አላውቅም። አንተ አሁን መተ ችግር ይፈጥራለሁ ብለሃል። ባከህ፣ ተረጋጋ አለው። እንግዲህ ጋሽ ዝና በተረጋጋ መልኩ ማለት ነው ተረጋጋ ሲለው ጋሽ መድብል ተረጋጋ አለው። ጋሽ ዝና ውጥርጥር ደግሞ ደሞ ምንድነው አንተ ምንድነው የምትለው እኔ የብርክ ወንድም ነኝ ማለት እንደ ብርክ ጀግና ነህ ማለት ነው አለ ማለት ጀግና በምንድን ነው በጉልበት ነው በአስተሳሰብ ነው በአመለካከት ነው እንዴት ማለት አለው ማለት ነው ነው በውስጡ ማለት የፈለገው ጋሽ ውጥርጥር ደግሞ ደሞ ጀግንነት የሚያውቀው ያው በጭንቅላቱ ሳይሆን በጡንቻው ስለሆነ የሚያስበው ጀግና ነው ወይ ሲል ተደባዳቢ ነው ወይ ማለት ነው ከዚያማ እንትን እሱን ገፍትሮ ሞገስየን በሩህ ካልወጣሁ ብሎታል። መድብልዬ ታረፈሽ ታልተቀመጥሽ ማ እንጭቅመሽ በግራ በቀኝ እንትን ራሱ ለመመከት ራሱ አልቻለም። እንዲብልል ብሎ ለወደቀው እንዲብልል ያ ያ ተራራ የሚያል ሰው እየዛ ተንዘሮ ሳየው ጉድ ጉድ ጉድ! የሰው ሳይሆን የጊዜ ጅግና ነው። ጊዜ እንግዲህ ጠብቆ ጠብቆ መድብልን አምጥቶ እየበላይ አረጋቸው እንግዲህ ማለት ነው። እና ደስ ይላል። ዛሬ እስከ ዛሬ ድረስ የብር ማለት ነው እሱ ስለሆነ ውጥር ውጥር እያለ እኔ ነኝ የበላይ ሲል የነበረው እና ዛሬ እንግዲህ ሁሉም በየኮሜንቱ ውጥር ውጥር እያለ ነው ማለት ነው። ዝናን ውጥር ውጥር ብሎ ገልጾታል። እና ወዶች ዬ ሌላ ደግሞ ማህሌት ማህሌት ጅሊቱ ባለፈው ብሩክ ቤቱን አልሸጠውም ብያቸዋለሁ እና

እህቷ ነ ይነሄደላለ? ወይ የት ነው የምንሄደው? እነ ብሩክ ቤት ምታደረግ ምናረጋል? እነ ብሩክ ቤት ደግሞ ክሱን መስጠት አለብኝ። የለም እኮ ብሩክ እኮ የለም፣ ብሩክ ተጠፋ ስንት ጊዜ። ሰራተኛቱ ደግሞ ቅድስት ደውላ ነግራታለች ትዬ እንድንሽ ምን አባሽነስ ነው ትየ ምት እያለቻት ያይጋሽ እኮ ስለጠፋ እንደ የምታውቂው ነገር እንደለች ቤት ምን አባሽነስ አለች፣ ያለሆን ያለቻት እና ብሩክ ጠፍቷል፣ የለም ያለበት አይታወቅም። ማህሌት የሆየ ህድት ትትልና ያንን ወረቀት እነሱ እየጠፋ እያሉ እየተጨነቁ ነው። በቃ ለፖሊስ ማመልከት አለብን። እንደዚህ ሊሆን አይችልም። ምን ገባ፣ ምን ዋጠው፣ ስልኩ የማይሰራ እኔ ግን እነዛ የዚህ የዝና ጓደኞች ዝና የሚሰራው ስራ መጥፎ ስራ ስለሚሰራ የዝና ጓደኞች አግተውት ራሱ ይመስለኛል። እነዛ መድኃኒቱን ወደ ውጭ ሀገር ዝህር ብለውት ቆሻሻ ጥሮባቸው የለ እነዚያ ታገኙት ክትፍትፍ ነው የሚያረጉት። በጣም ነው አደጋ የሚያደርሱበት ብዬ አስባለሁ ማለት ነው። ምክንያቱም ብሩንም በልቷል፣ ብሩክ ብሩንም ወስዶባቸዋል። እንደዛ ስለሆነ ትልቅ ችግር ይፈጠራል ብዬ አስባለሁ ማለት ነው። እነ ማህሌት ገብያ ትሄድና ነው ወረቀት ትሰጣቸዋለች። ያ ማለት ፍንጭ ሰጠቻቸው ማለት ነው። ጥሩ ነው። ከዛ ግን ዝና ሊበላት ደረሰ። ሊበላት ህድት ብላ ዝና ምናምን ተቀጣጥረው ዝና ጋራ ስትሄድ ና ቅድስት ዘንድኮ ሂጄ ወረቀቱን ሰጠኋቸው ስትለው በቃ የመናደዱን መናደር ጣላት። በቃ አንቺ ድንፈፍ፣ አንቺ ጭንቅላትሽ ለምንድን ነው የተቀመጠው? ማለት ግን ከዝና ፍቅር የሚይዛት በስድቡ ሳይሆን አይቀርም። ሁልጊዜ ጊዜ እኮ ነው የሚሰርባት፣ አንቺ ድንቆሮ አንቺ ጭንቅላትሽ የተቀመጠው አናትሽ ላይ ለምን ላያስብ ነው እንዴ? ብስሚላ ውግር ነው የሚያከናንባት። እና ወረቀቱን ሰጥቻለሁ ስትለው በቃ በዲ አበዲ በቃ ንቅ ነገር ሲጠርጎ ይዟታል ማለት ነው። እና ወጥቼ እንግዲህ ቅድስትም በጣም ዲፕሬሽን ውስጥ ገብታለች። ጋሽ ፍቅር ፍቅር ብለው እልም ብለዋል። የጀመሩትንም ሳይጨርሱ ጠፋ። ጋሽ ገሽ ብሩክ ጠፍተዋል። እሷም እንግዲህ ትዝታ ህዘወት ወዴን እየመጣ እያለች እንግዲህ መኝታ ክፍልም ገብታ አንድ አፍታ ትቀመጣለች ዛሄድ አንድ አፍታ ትቀመጣለች እና የተጀመረው ፍቅር ሳያልቅ ተነስቶልም አለሱም አልኳችሁ እና ላይክ ሸር ሰብስክራይብ አድርጉ አበረታቱኝ። ውጆች ይዋ ስለምታበረታቱኝ ከልብ አመሰግናለሁኝ። ቪዲዮውን ላይክ ሸር ሰብስክራይብ አድርጉ እና የዝና ጀርባ ሲጣራ ዝናም የሚሰራው ስራ ህገ ወጥ ስራ ነው። ስለዚህ ዝና በቅርብ እስር ቤት ይገባል ብዬ አስባለሁኝ። ብሩክ መገኘት አለበት። ብሩክ ተገኝቶ ዝናና መሰሎቹ ጋር የሚሰሩት ይፋ ይወጡ ይመስለኛል። ምክንያቱም ብሩክ ምንም አይነት ጥፋት አላጠፋም። ብሩን አታሏቸው ብሩን መውሰዱ ነው እንጂ ሌላ አይነት ጥፋት የለበትም። ግን ዝናና መሰሎቹ ወደ ህግ እንደሚቀርቡ ተስፋ አደርጋለሁኝ። ምክንያቱም ስራቸው ህገወጥ ስራ ነው። ያንን ደግሞ ማናት መስካሪቱ የተናገረችው ሎላ። ምክንያቱም ሎላ አስር አመት አብረው ስለተቀመጠች ዝና ጋራ ሁሉን ነገር ታውቃለች። በከፊልም ቢሆን ላችኋለሁ፣ በስልክ ሲያወራ ሰምቸዋለሁ ያለች ላችኋለሁ። ውዶች የማሮች ፍቅሮች፣ ላይክ ሸር፣ ሰብስክራይብ አድርጉ፣ አበረታቱኝ። በከታይ ቪዲዮ ደግሞ ከቸች ስትል ድረስ ይሄንኑ ላይክ ሸር፣ ሰብስክራይብ አድርጉ አበረታቱን። እናመሰግናለን። ሰላምታ፣ አበረታቱን። የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንድገናኝ ደህና ደሩ፣ ደህና ዋሉ፣ ደህና ምሹ። ባይ ባይ።